መንፈስ ቅዱስም ሰኔ 23 በዚች ቀን በእስራኤል ሁሉ ላይ የነገሰ የዳዊት ልጅ የሰሎሞን የእረፍቱ መታሰቢያ ነው። የዚህ የሰሎሞንም የእናቱ ስም ቤርሳቤ ነው። ዳዊትም ሕግን ተላልፎ ከእርሷ ጋር ስለመመደሉ ባሏንም ስለማስገደሉ ጌታ በገሰጸው ጊዜ ንስሐ ገብቶ መሪን ልቅሱን አለቀሰ። ጌታም ንጹሕ ስለሆነ ንስሐው ይቅር አለው። ከዚህም በኋላ በእግዚአብሔር ፍቃድ እርሷን አገባትና ሰሎሞንን ወለደችው። ንጉሥ ዳዊትም ከእርሱ በኋላ ልጇ ሰሎሞን እንዲነግስና በዝፋኑ ላይ እንዲቀመጥ ቃል ገባለት። እንዲህም ሆነ። ሰሎሞን አስራ ሁለት ዓመት በሆነው ጊዜ አዶንያስ እነግሳለሁ ብሎ ተነሳ። ምክሩ ሁሉ ከሶርያህያ ልጅ ከኢዮአብና ከካህኑ አብያታር ጋር ሆነ። እነርሱም አዶንያስን ተከትለው ረዱት። አዶንያስም በሮጌል ምድር ምንጭ አጠገብ ባለ በኤልቲ ዘኤልቲ ላይ ፍየሎችን፣ በጎችንና ላሞችን አርዶ የንጉሥ አሽከሮች የሆኑ የይሁዳ አርበኞችን ሁሉ እና የንጉሥን ልጆች ወንድሞችን ሁሉ ጠራ። ከዚህም በኋላ አዶንያስ ይህን እንዳደረገ ለቤርሳቤ በነገሯት ጊዜ ወደ ንጉሥ አዳራሽ ውስጥ ገብታ ለንጉሱ ሰገደች። ንጉስ ዳዊትም ምንሽ ሻላት? ጌታዬ ንጉስ ሆይ ልጅሽ ሰሎሞን ከኔ በኋላ ይነግሳል በዙፋንም ይቀመጣል ብለህ ለእኔ ለባህርያ በፈጣሪ በእግዚአብሔር ስም አንተ ማልክልኝ፣ ነሆ ዛሬ አዶንያስ ነገሰ፣ ጌታዬ ንጉስ ሆይ አንተ ግን አላወቅም አለችው። ከንጉሱም ጋራ ስትነጋገር ነቢዩ ናታን መጣ። ለንጉሱም ናታን መጣ ብለው ነገሩት። ወደ ንጉስም ገባ። በምድር ላይም በግንባሩ ተደፍቶ ሰገደ። ነቢዩ ናታንም ከኔ ቀጥሎ አዶንያስ ይንገስ፣ በዙፋኔ ላይ ይቀመጥ ያልክ አንተ ነህን? ዛሬ ወርዶ በጎችንና ብዙ ፍየሎችን አርዶ የሰራዊቱ አለቆችንና የንጉስ አሽከሮችን ሁሉ ካህኑ አብያታርንም ጠርቷልና በፊቱ ይበላሉ ይጠጣሉ አዶንያስ ሺ ዓመት ይንገስ ይሉታል አለው። ዳዊትም መልሶ ቤርሳቤህን ጥሯት አለና፣ ጠሯት ገብታን በንጉሱ ፊት ቆመች። በእግዚአብሔር ፊት እንደማልኩልሽ አሁንም በዚች ቀን እንደዚሁ እንዳደርግ ሰውነቴን ከመከራ ሁሉ የአዳነት የእስራኤል አምላክ ሕያው እግዚአብሔር ነው ብሎ ማለ። ቤርሳቤህም አንገቷን ደፍታ በግንባሯ በመሬት ወርቃ ለንጉሱ ሰገደች። ጌቴዬ ንጉስ ዳዊት ለዘላለም ኑር አለች። ንጉስ ዳዊትም የዮዳሄ ልጅ ብንያስንና ካህኑ ሳዱቅን ነብዩ ናታንንም፣ ግራዝማቹንና ቀኛ ዝማቹን ጥሩልኝ አለ። ንጉስም ከአንተ ጋር የጌታችሁ አሽከሮችን ይዛችሁ ልጄ ሰለሞንን በበቅሎዬ ላይ አስቀምጣችሁ ወደ ጊዮን አውርዱት በዚያም ነቢዩ ናተንና ካህኑ ሳዶቅ ቀብታችሁ በእስራኤል ላይ አንግሶት አላቸው። እንደመለከት ንፉ። ሰለሞን ሺ ዓመት ይንገስ በሉ። ተከትላችሁትም ውጡ። ገብቶ በዙፋኔ ላይ ይቀመጥ። እርሱ ስለ እኔ ፈንታ ይንገስ። በሁለቱ ነገድና በአስሩ ነገድ ይነግስ ዘንድ እኔ አዝዣለው። ካህኑ ሳዶቅም ከድንኳኑ ቀርነቅ ወስዶ ሰሎሞንን ቀባው፣ ቀንደ መለከትም ነፋ። ሕዝቡም ሁሉ ሰሎሞን ሺህ ዓመት ያንገስ አሉ። ሕዝቡ ሁሉ ተከትለውት በወጡ ጊዜ ከበሮም መቱ፣ ታላቅ ደስታም አደረጉ። ከድምፃቸውም የተነሳ ምድሪቱ ተናወጸች። ሰሎሞንም በመንግስቱ ዙፋን ተቀመጠ። የንጉስም አሽከሮች ጌታቸው ንጉስ ዳዊት ሊያመሰግኑ ገቡ። ሰሎሞንም በመንግሥት ዙፋን ተቀመጠ። የንጉስም አሽከሮች ጌታቸው ንጉሱ ዳዊትን ሊያመሰግኑ ገቡ። እግዚአብሔር የሰሎሞንን ስም ከስም ይልቅ መልካም ያደርገው ዙፋኑንም ከዙፋን ይልቅ የበለጠ አድርገው አሉት። ንጉሱም በአልጋው ላይ ሆኖ ሰገደ፣ እንዲህም አለ። ለዓይኖቼ ሲያዩ በዙፋኔ ላይ የሚቀመጥ ልጅ ለእኔ ነባሪያው ዛሬ የሰጠ የእስራኤል ፈጣሪ እግዚአብሔር ይክበር ይመስገን አለ። ዳዊትም የሚሞትበት ወራት በደረሰ ጊዜ ልጁ ሰለሞንን እንዲ ሲል አዘዘው፣ እኔ ሰው ሁሉ በሚሄድበት በሞት ጎዳና ይሄዳለሁ። አንተ ግን ጽና ብል ሰው ሁን በህጉ ጸንተ ትኖር ዘንድ የፈጣሪህ እግዚአብሔርን ትእዛዙን ጠብቅ። እኔ እንዳዘዝኩ እንዴት እንደምታደርግ ታውቅ ዘንድ በሙሴ ህግ የተጻፈውን ትእዛዙንና ህጉን ፍርዱንም ጠብቅ። ልጆችህም በፊቴም በፍጹም ልቦናቸው፣ በፍጹም ሰውነታቸው በእውነት ጸንተው ቢኖሩ ከእስራኤል ዙፋን ላይ ሰው አይጠፋብህም ብሎ እግዚአብሔር ለእኔ ነገረኝ ቃሉን ያጸና ዘንድ ጠብቅ ብሎ አዘዘው። ዳግመኛም በኢዮአብና በሳሚ ወልደጌራ ላይ በቀል እንዲያደርግ አዘዘው እነርሱ እጅግ የከፉና ብዙ ክፋት የሰሩ ነበሩና ከዳዊት ዕረፍት በኋላ ሰሎሞን በዚያ መስዋዕትን ይሰዋ ዘንድ ተነስቶ ወደ ገባኦን ሄደ። ገባኦን ፈጽማት ተሰፋ ነበርና፣ ሰሎሞንም በገባኦን በዚያው መሰቢያ ውስጥ ሺ መስዋዕትን ሰዋ። እግዚአብሔርም ለሰሎሞን በሌሊት በህልም ተገለጠለት። ለአንተ ሰጠ ዘንድ ልብ ያሰበውን ልመናን ለምን አለው። ሰሎሞንም በቅንነትና በእውነት በንጹሕ ልቦናም ከአንተ ጋር በፊት ጸንቶ እንደኖረ ከአባቴ ከዳዊት ጋራ ታላቅ ቸርነትን አድርገሃል። በዚች ቀን ልጁን በዙፋን ላይ ታስቀምጠው ዘንድ ይህን ታላቁን ቸርነትን አጽነተለታል አለው። አሁንም አቤቱ አንተ ፈጠሬ፣ ስለ አባቴ ስለ ዳዊት ፈንታ እኔን ባርያህን አነገሰኝ። እኔም መግቤና ሞጨን የማላውቅ ታናሽ ብላቴና ነኝ። እኔ ባሪያህ ግን የማይቆጠር ብዙ ሕዝብ በሆነ በመረጥከው ወገን መካከል አለው። ስለዚህ ለብዙ ወገን መፍረድ የሚችል የለምና ሰምቶ ለወገኖች በእውነት ፍርድ ይፈርድ ዘንድ ከክፉም ነገርም ለይቶ በጎን ያውቅ ዘንድ ለባሪያ እውቀትን ስጠው። ሰለሞንም ይህንን ነገር ለምኖታልና ይህ ነገር እግዚአብሔር በፊቱ ደስ አሰኘው። እግዚአብሔርም ይህንን ነገር ከኔ ለምንሃልና ለአንተም ብዙ ዘመንና ባለጽግነትን አለምህምና ጠላቶችንም አጥፋልኝ ብላ አለምህምና፣ ነገር ግን ፍርድ መስማትን ታውግዘን ለምንሃልና እነሆ እንዳል አደረኩል። እነሆ ከአንተ አስቀድቦ እንዳልነበረ ከአንተ በኋላም እንዳንተ ያለ እንዳይነሳ አድርጌ ብልና አስተዋይ ልቦና ሰጠው። ሰው በመንግስቱ እንዳንተ እንዳልሆነ ያለመኸኝን ባለጠግነትና ክብር በዘመን ሁሉ እሰጥሃለሁ አለው። ሰሎሞንም ከእንቅልፉ በነቃ ጊዜ እውነተኛ ህልም እንደሆነ አወቀ። ተነስቶም ወደ ኢየሩሳሌም ሄደ። በጽዮንም በእግዚአብሔር ታቦት ሕግ አንጻር ባለ መሰዊያ ፊት ቆሞ የሰላም መስዋዕትን አቀረበ። ለሰዎችና ለሱም ታላቅ ግብዣ አደረገ። በዚያን ጊዜ ሁለት አመንዝራ ሴቶች ወደ ንጉሱ መጥተው በፊቱ ቆሙ። አንዲቱም ሴት ጌቴ ስማኝ እኔና ይህች ሴት በአንድ ቤት እንኖራለን። በአንድ ቦታም ወለድን። እኔ በወለድሁ በሶስተኛው ቀን ይቺ ሴት ወለደች። በአንድነትም እንኖራለን። በዚያም ቤት ከሁለታችን በቀር ከእኛ ጋር ማንም አልነበረም። በላዩ ላይ ተነጭነዋለችና የዚያ ሴት ልጅ በሌሊት ሞተ። በሌሊትም ኩሌታም ተነስታ ተኝቼ ሳለው ልጄን ከአጠገቤ ወስዳ በብቷ አስተኛችው። የሞተውንም ልጇም አጠገቤ አስተኛችው። ልጄን አጠባ ዘንድ በጠዋት በነቃው ጊዜም ያንን የሞተ ልጅ አገኘው። በነጋም ጊዜ አየሁት ነሆ የወለድኩት ልጄ አይደለም አለች። ይቺ ሁለተኛዋ ሴትም አይደለም ይህ ደህነኛው የኔ ልጅ ነው እንጂ አንቺ ልጅ አይደለም፣ ያንቺ ሴት ሞቶ ነው አለች። በንጉሱ ፊት እንዲህ ተባባሉ። ንጉስም ሰይፍን አምጡ፣ ደህነኛውም ልጅ ከሁለት ቆርጣችሁ እኩሌታውን ለዚች እኩሌታውን ለዚ ሰጡ አለ። ስለ ልጇ ማሕፀኗ ታውቋልና ልጇ ደና የሆነ ያቺ ሴት መልሳ ንጉሡን ጌቴ፣ አይደለም፣ መግደልስ አትግደሉት ደህነኛው ልጅ ለእርሷ ስጧት አለችው። ያቺ ሴት ግን አካፍሉን እንጂ ለእኔም ለእርሷም አይሁን አለች። ንጉሱም መግደልስ፣ አትግደሉት፣ እሱን ለእርሷ ስጧት ላለችው ለዚች ሴት ደህነኛው ልጅ ስጧት፣ እርሷ እናቱ ናትና አለ። እስራኤልም ሁሉ ንጉሱ የፈረደውን ይህንን ፍርድ ሰምተው ቅን ፍርድን ይፈርድ ዘንድ የእግዚአብሔር ጥበቡ በእርሱ ላይ እንዳለ አይተዋልና በንጉሱ ፊት ፈሩ። ከዚህም በኋላ የእስራኤል ልጆች ከግብፅ ከወጡ 484 ዘመን በሆነ ጊዜ ሰሎሞን በእስራኤል ላይ በነገሰ በአራተኛው ዓመት በሁለተኛ ወር የእግዚአብሔር ቤተ መቅደስ ሊያንጽ ጀመረ። በአስራ አንደኛውም ዘመነ መንግስት ወሩ በአድ በሚባል በስምንተኛ ወር ቤቱና ስርዓቱን ሁሉ ፈጸመ። በሰባት ዓመትም ውስጥ ሰራው። የራሱን ቤት በአስራ ሶስት ዓመት ሰርቶ ጨረሰ። ከዚህ በኋላ ሰለሞን የእግዚአብሔርን ቤትና የራሱን ቤት በሀያ ዘመን ሰርቶ በጨረሰ ጊዜ የእግዚአብሔር ታቦተ ሕግ ከዳዊት ከተማ ከጽዮን ያመጣት ዘንድ ያን ጊዜ የእስራኤልን ሽማግሌዎችንና የነገር አለቆችን የአባቶቻቸውንም ቤት አለቆች ሁሉ በኢየሩሳሌም ሰበሰባቸው። የእስራኤልም ሰዎች ሁሉ ወደ ንጉሱ ወደ ሰሎሞን በሰባተኛው ወር በጥቅምት ተሰበሰቡ። የእስራኤልም ሽማግሌዎች ሁሉ መጡ። ካህናቱም ታቦቷንና በምስክሩ ድንኳን ውስጥ ያለ ንዋየ ቅድሳቱንም ሁሉ ተሸከሙ። ንጉሱና እስራኤል ሁሉ በታቦቷ ፊት ስፍር ቁጥር የሌላቸው በጎችንና ላሞችን ይሰዉ ነበር። ካህናቱም ታቦቷን ከኪሩቤል ክንፎች በታች በቤት ውስጥ ወዳለው ወደ ቅድስተ ቅዱሳን ቦታ አስገቧት። ኪሩቤልም በታቦታው ላይ ክንፋቸውን ጋርደዋል እና ኪሩቤልም በስተላይ በኩል በቅድስተ ቅዱሳን ላይ ታቦታውን ጋርዷት ነበር። ከቅድስተ ቅዱሳንም ጋራ የተያያዙ ነበሩ። ቅዱሳን ኪሩቤል ከፍ ብለው ከቅድስተ ቅዱሳኑ አንጻር ላይ ሆነው ያ ያሉ በውጭ ግን አይታይም ነበረ ከግብፅ ሀገር በወጡ ጊዜ እግዚአብሔር ከእስራኤል ልጆች ጋር ቃል ኪዳን ገባላቸው። ሙሴም በዚያ በኮሬብ ካኖራቸው ከሁለቱ ጸላቶች በቀር በታቦት ውስጥ ሌላ አልነበረም። ከዚህ በኋላ ካህናቱ ወደ ቤተ መቅደስ በወጡ ጊዜ ቤተ መቅደሱን ሁሉ ብርሃን መላው። የእግዚአብሔር ብርሃን ማደሪያው ቤተ መቅደስ መልቷልና ከብርሃኑ መገለጥ የተነሳ ካህናቱ ስራቸውን መስራትና ከፊቱም መቆም ተሳናቸው። ያን ጊዜ ሰሎሞን እግዚአብሔር በደመና ውስጥ እኖራለሁ ብሏል። እኔም ለዘላለም የምኖርበት ማደሪያዬ ቤተ መቅደስን በእውነት ሰራውልህ አለው። ንጉሱም ፊቱን መልሶ የእስራኤልን ጉባኤ ሁሉ መረቃቸው። ወደ እግዚአብሔርም ረጅም ጸሎት ጸለየ። ሰሎሞንም ይህን ሁሉ ልመና ወደ እግዚአብሔር ለምኖ በጨረሰ ጊዜ በጉልበቱ ተንበርክኮ ከሰገርለት እጆቹንም ከሰረጋበት ከመሰው በፊት ተነሳ። ቆሞም የእስራኤልን ማህበር እንደ ተናገረው ሁሉ ለወገኖቹ ለእስራኤል ረፍትን የሰጣቸው እግዚአብሔር ይክበር ይመስገን ብሎ በታላቅ ቃል መረቃቸው። ከዚህ በኋላ ንጉሱና የእስራኤል ልጆች ሁሉ በእግዚአብሔር ፊት መስዋዕትን ሰዎ ንጉሱ ሰለሞንም ለእግዚአብሔር ስለ ሰላም መስዋዕት የሰዋቸው 22 ሺህ ላሞችና 120 ሺህ በጎች ናቸው። ንጉሱ ሰሎሞንና የእስራኤል ልጆች ሁሉ ያን ጊዜ ለእግዚአብሔር ማደሪያ ለቤተ መቅደስ ቅዳሴ ቤት አደረጉ። ቀድሞ በገባኦን እንደታየው ዳግመኛ እግዚአብሔር ለሰሎሞን ታየው። በፊቴ ለመንከኝን ለመናህንና ጸሎትን ሰማው እንደ ለመናህ ሁሉ አደረኩልህ ስሜ በዚያ ለዛለም ጸንቶ ይኖር ዘንድ የሰራሁን ቤተ መቅደስ አከበርኩት። ልቦናዬም አይኖቼም በዘመኑ ሁሉ በዚያ ጸንቶ ይኖራሉ አለው። ሰሎሞንም አርባ ዘመን ነገሰ። ከመንግስቱ በፊት አስራ ሁለት ዓመት ኖረ። መላርቢውም ሃምሳ ሁለት ዓመት ነበር። በሰላም አረፈ። ይህም ጥበብ የተሰጠው ንጉስ ሰለሞን ጥቅም ያላቸው ብዙዎች መጻሕፍትን ደርሷል። እሊህም ትንቢትና ትምህርት ያለባቸው ምሳሌዎችንና ማህሌዎችን ናቸው። ለእግዚአብሔር ምስጋና ይሆን፣ እኛንም በቅዱሳን ጸሎት ይማረን ለዘላለሙ፣ አሜን። በዚችም ቀን ደግሞ በክብር ባለቤት ክርስቶስ የታመነ አባ ኖብ አረፈ። ይህም ቅዱስ መነኮስ በላይኛው ግብፅ ከሚገኙ ገዳማት በአንዱ ገዳም ውስጥ የሚጋደል ጽሙር ነበር። ዲዮግሊጢያኖስም ብዙዎች ሰማዕታትን ሊያሰቃያቸውና ደማቸውን ሊያፈስ በጀመረ ጊዜ በአንዲት ቀን ሰማንያ ሰማዕታት አቅርቦ ደማቸውን አፈሰሰ። በዚያን ጊዜ አባኖብን አስታወሱት። የእንዲነው ገዢ ወደ ሆነው ወደ ያረኖስ አቀረቡት። እርሱም ለአማልክት እጠን ሰዋ። ይህንም የምንኩስና ልብስ ከላይ ውልቀጣል፣ አለው። አባኖብም ይህ ሥራ ከቶ ከኔ ዘንድ አይደረግም፣ የክብር ባለቤት ፈጣሄ ኢየሱስ ክርስቶስንም አልተውም፣ የረከሱ ጣዖታትንም አላመልክም አለ። መኮንኑም በየራሱ በሆነ ስቃይ እጅግ አሰቃየው። ያም አባኖብ ክብር ይግባውና በጌታችን በኢየሱስ ኃይል ታግሶ ተቀበለ። ከዚህ በኋላ ወደ አምስቱ አህጉር ሰደደው። በዚያም በጉድጓድ ውስጥ አሉት። በውስጡም ጌታችን ከሀዲው ዲዮቅሊጠኖስን አጥፍቶ ደግ ንጉስ ቆንስጠንጢኖስን እስከ ሾሞ ድረስ ሰባት ዓመት ኖረ። ቆንስጠንጢኖስን በነገሰ ጊዜ ክብሬ ግባውና ስለ ክርስቶስ የታሰሩትን ሁሉ ፈትተው ወደ እሱ እንዲያቀርቧቸው ከእርሳቸውም እንዲባረክ ወደ አገሮች ሁሉ ደብዳቤዎች ላከ። ለመልክተኞችም እንዲያላቸው ሁሉንም ወደ እኔ ማድረስ ካልተቻላችሁ እጆቻችሁን በራሴ ላይ ጭኖ ይባረኩኝ ዘንድ ክብር ያላቸው ታላቆችንና መምህራን አምጡ። ከእነርሱም ውስጥ የታወቁ የአህናህ ከተባለ አገር አባ ዘካርያስ፣ ከፊዩም መክሲሞስ፣ ከአገረ ድሂን አጋቢዎስ፣ ከአገረ አላኦስ አባኖብ ናቸው። የንጉሱ መልክተኞችን በየአገሮች ሁሉ እየዞሩ የታሰሩ ቅዱሳንን ከእስር ያውጧቸው ነበር። እነርሱም ደስ ይላቸው ነበረ። የተመሰገነ እግዚአብሔርን ያመሰግኑት ነበር፣ ይዘምሩሉትም ነበር። የንጉስ መልእክተኞችም አባ ኖብን ከአምስቱ ሀገር ፈልጎ የአገሩ አንጸር ወደሆነች ወደ ሀገረ በሰላ ወሰደው። በዚያም የብረት ልብስ ለብሶ ተቀምጦ ነበር። የንጉሱም መልእክተኛ አገኘውና ከእርሱ ጋር ወሰደው፣ ወደ እንዴናውም እስከደረሱ በመርከብም ተሳፈሩ ክርስቲያኖችም ተሰበሰቡ። በውስጣቸውም አራት ኤጲስቆጶሳት ነበሩ። አባኖብም ያለ ውዴታው ቅስና ሾሙትና የቁርባን ቅዳሴን ቀደሰ። በቅዳሴውም ፍጻሜ ቅዱሳት ለቅዱሳን ብሎ ጮኸ። ይህም ማለት ንጹሕና ቅዱስ የሆነ ከስጋው ከደሙ ይቀበል ማለት ነው። በዚያም ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስን በመሠዊያው ላይ ተቀምጦ ንስሐ የገቡትን ኃጢአታቸውን ይቅር ሲላቸው አየው። ሥጋውንና ደሙን ካቀበላቸው በኋላ ወደ ንጉሱ ለመሄድ ተዘጋጁ። ቁጥራቸውም ሰባ ሁለት ነበረ። ሰላሳ ሰባት ሰረገላም አዘጋጅተውላቸው እያንዳንዳቸው በሰረገላ ተቀመጡ። ባለፉም ጊዜ የደናግል ገዳማት ካለበት ደረሱ። ደናግሉም ወጥተው ተቀበሏቸው። ቁጥራቸው ሰባት መቶ ነበረ። ከነርሱ ጋራም እስከሚሰበሰቡ በቅዱሳኑ ፊት ይዘምሩ ነበር። ወደ ንጉሱ ከተማ በደረሱ ጊዜ ወደ ንጉሱ ከመግባታቸው በፊት በውሃ ያጥባቸውና አዳዲስ ልብሶችን ያለብሷቸው ጀመሩ። እንዲሁም ሁሉ አደረጉ። ቅዱስ አባ ኖብ ግን አልታጠበም፣ ልብሱንም አልለወጠም። ወደ ንጉስ በገቡ ጊዜ ከእርሱ ቡራኬ ተቀበለ፣ ቁስላቸውንም ሳመ፣ እጅግም አከበራቸው። ብዙ ገንዘብም ሰጣቸው። እነርሱ ግን ለቤተ ክርስቲያን የሚሆን ቅዱሳት በቀር ምንም ምን አልተቀበሉትም። ከዚህ በኋላ ሰላም ተሰጡ፣ ወደ ሀገራቸው በሰላም አሰናበታቸው። አባ ኖብም ወደ ቦታው ተመልሶ አረፈና ወደ ወደደው ክርስቶስ ሄደ። የእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት የሰማዕታት መርቆሬዎስ ቶማስ እና ፊልጶስ መታሰቢያቸው ነው። በረከታቸውም ከኛ ጋር ትኑ ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ሰኔ 24 በዚች ቀን አባ ሙሴ ጸሊም ሰማዕትነት ሞተ። ዛ አቅረብ ኮባ ሌት ያዘኪሬ አይላፍም ተጸምሩ ዘልፋ ለላ ነበብ ተወከፍ ዜና ጻፈን ተለሰከ ግዚኦ